ተፈጥሮ ከገጸ በረከቱ ያልነሳት ከትሩፋቱ ያልሸሸጋት አህጉር አፍሪካም ተፈጥሮን መንዝሮና ዘርዝሮ መጠቀም ከሚለው ብሄል ባለመዋሃዷ ለዘመናት የምግብ ሉዓላዊነቷን ማረጋገጥ ተስኗት ቆይታለች። ይህ የመላው አፍሪካውያን ቁጭት ነው። የአፍሪካ ማይንድሴት በዘመናት ሰራበት የነበረው ማምረት አይችልም፣ ሰላም የሌለው ነው፣ ራሱን በምግብ ዋስትና ማቋቋም አይችልም። ስለዚህ ስንዴ መሳፈር አለበት ብድር በብድር መኖር አለበት ተብሎ የተሰራበት ኮንቲኔንት ነው አፍሪካ። ከዛ ለማውጣት ግን ፓራዶክስ ከዛ ለማውጣት ግን የሚያስችሉ በጣም ብዙ ሀብቶች አሉ። አፍሪካ የምግብ ዋስትናዋን እንዳታረጋግጥ ማነቆ ከሚሆኑባት ነጥቦች መካከል የምግብ ፍላጎትን ለማረጋገጥ የሀገር ውስጥ ግብርናን ከማበረታታት ይልቅ ከውጭ በሚገቡ ምርቶች የምግብ ፍጆታችንን ለማሟላት እንሮጣለን። ይህም የራሳችንን አቅም እንዳንመለከትና በሌሎች ላይ የተንጠለጠልን እንድንሆን ያደርገናል። በምግብ ራስን መቻል ግዙፍ ትርጓሜን፣ እልፍ ፍችን የያዘ ነው። አፍሪካም የምግብ ዋስትናን ለማረጋገጥ እየሰራች የምትገኘው ተግባራት የኢኮኖሚ ነጻነትን ከማጎናጸፍ በቀጥታ ሚሆን በተዘዋሪ የሚመጣ ጫናን ከመመከት አኳያም አያሌ አቅሞችን ያጎናጽፏታል። ራሱን በምግብ ዋስትና ያላረጋገጠስ አገር ሉዓላዊነቱም አስከብሮ ይቀጥላል ለማለት በጣም አስቸጋሪ ነው። ምክንያቱም ኢንዋን ወይ ኦርዳዘር ጥገኛ ነው የምትሆኘው፣ ለመረዳት ጥገኛ ነው የምትሆኘው የእርዳታ ጉዳይ ስገባ፣ የእርዳታ ምግብ ስገባ፣ የእርዳታ ስንዴ ስገባ፣ በቅንነት ምግቡ ብቻ አይደለም የሚገባው። ከጀርባዋ ያለ የፖለቲካ ተጽዕኖ ምስል አለ። ከዚያ ተጽዕኖ መላቀቅ የሚቻለው በምግብ ዋስትና ራስን ችሎ በእግር መቆም ስቻል ብቻ ነው። እንደ አፍሪካዊ ሁላችንም አህጉሪቱ የምግብ ዋስትናን ለማረጋገጥ የጀመረችውን ስራ መደገፍ ይገባናል። ይህንን ስልም አርሶ አደር፣ መምህር፣ አሊያም በተለያዩ ሙያ ልንሰራ እንችላለን። ነገር ግን ይነስም ይብዛም ለዚህ ጥረት አስተዋጽኦ ማበርከት እንደምንችል መረዳት ያስፈልገናል። ያለውን ሀብት በተገቢው መልኩ ተጠቅሞ ሊመጡ ይችላሉ የሚሉትን ስጋቶች በተገቢው መልኩ ምላሽ በመስጠት ሀብቶቹን አሟጦ ተጠቅሞ በ2050 ለዓለም ማቅረብ ትልቅ ለዓለም ምግብን የሚያቀርብ ኮንቲኔንት መሆን አለበት። ምግብ ብቻ አይደለም፣ በቴክኖሎጂም በኢኖቬሽንም አድጎ ለዓለም ሰጪ መሆን አለበት። መቀበል ይቃ ነው። ግብርናውን ማዘመን የሚለውን እንቅስቃሴን ስንጀምር በአነስተኛ መሬት ላይ የተወሰኑ አርሶ አደሮችን ማሳተፍ አለብን። ምክንያቱም እነዚህ አርሶ አደሮች ሲደመሩ የጠቅላላ የምርት ፍላጎትን የሚያሟሉ መሆናቸውን መዘንጋት የለብንም። ስለሆነም በቴክኖሎጂም ይሁን በፋይናንስ በኩል አስፈላጊውን ድጋፍ ማድረግ ውጤታማ ስራን እንድንሠራ እንደሚያግዝ ልብ ማለት ያሻል። የምግብ ሉዓላዊነትን ለማረጋገጥ የሚደረግ ጉዞ ጋሬጣ ከሆኑ አሳሪ ምክንያቶች መካከልም በገጠር ብቻ ተወስኖ የሚቆይ የግብርና እንዲሁም የአየር ንብረት ለውጥ ጥቂቶቹ ናቸው። ታዲያ ከዚህ ረገድ ኢትዮጵያ በከተማ ግብርና እየሰራቻቸው የሚገኙ ስኬታማ ተግባራት የምግብ ዋስትናን የማረጋገጥ እርምጃን ለጀመረ አፍሪካዊ ሁሉም ተሞክሮ ተደርጎም ይነሳል። ከተማ ውስጥ ግብርና በኢትዮጵያ ኮንቴክስት የተጀመረው ትልቅ ኢኒሼቲቭ ሆኖ ሌሎች ሀገራት አፍሪካ ሀገራት ይሄንን እንደ ሞዴል የወሰዱት ነው። ከሌማት ትሩፋት ጋር ተያይዞ የሚሰሩ ስራዎች የኢትዮጵያ አንገት ቀና እንድል እኛ ኢትዮጵያውያንም አሁን በሰው ሀገር ስንኖር እንደ ቀና ብለን አም ፍሮም ኢትዮጵያ ብለን ወደ መናገር ደረጃ ያደረሰን ስራ ነው። የከተማ ግብርና የምግብ ዋስትና ለማረጋገጥ በእጅጉ አስፈላጊ ነው። በተለይ የምግብ ዋስትና ለማረጋገጥ የሚደረግ ጉዞን የሚያደናቅፍ የሁሉም የማህበረሰብ ክፍል የምግብ ፍጆታ በገጠር ግብርና ላይ የተንጠለጠለ መሆኑ ነው። ነገር ግን በከተማ ያሉ ትርፍ ቦታዎችን በማልማትና ለግብርና ምቹ በማድረግ የከተማ ግብርና ለከተሜው ማለማመድ የምግብ ዋስትና ለማረጋገጥ የሚደረገውን ጉዞ በእጅጉ ይደግፋል። ከቴክኖሎጂ ሽግግር አዳዲስ ዝርያዎችን ከማስተዋወቅና መሰል ድጋፎችን ከማድረግ ረገድም የረጅም ጊዜ የ ከሀገሪቱ አጋር በመሆን ጠንካራ ዲፕሎማሲያዊ ግንኙነትን የመሰረተችው ሩሲያም አጋርነቷን አጠናክራ እንደምትቀጥል አስታውቃለች። አፍሪካ የምግብ ዋስትናን ለማረጋገጥ በምታደርገው ጥረት ውስጥ ሩሲያ አጋር በመሆን ድጋፏን ትቀጥላለች። በተለይም በቴክኖሎጂ ሽግግር ምርታማ የሆኑ ዝርያዎችን ከማጋራት ረገድ እና ሌሎችንም የግብርናውን ዘርፍ ምርትና ምርታማነት የሚያሳድጉ ስራዎችን በጋራ እንደምንሰራ ማረጋገጥ እወዳለሁ። ይህን አጋርነታችንም ዛሬ በኢትዮጵያ ጀምረናል። ከኢትዮጵያ ግብርና ሚኒስቴር ጋር በግብርናው ዘርፍ በጋራ በምንሰራባቸው ነጥቦች ላይ ተወያይተናል።